ዜና እናሰማለን። ሬጅመንቶቹ አሸባሪውን የሸኔ ቡድን መደምሰሳቸውን አስታወቁ። የፌዴራል መከላከያ ሰራዊት ጥቅምት 16 ቀን 2018 ዓ.ም የምስራቅ እዝ ሬጅመንትና በማዕከላዊ እዝ ያይበገር ክፍለጦር ረጅመንት በአሸባሪው የሸኔ ቡድን ላይ እርምጃ ወስደዋል። በምስራቅ ሐረርጌ ዳሪ መውቅሌ ዋሻ ቀርሳ ወረዳ የጥፋት ተልዕኮን ለመፈጸም በአካባቢው የተንቀሳቀሰ የነበረው የአሸባሪው ሸኔ ቡድን ላይ በቀጠናው ተሰማርቶ ግዳጁን እየተወጣ በሚገኘው ረጅመንት መመታቱና የረጅመንቱ አዛዥ ሌተናል ኮሎኔል አዱኛ ገመቹ ተናግረዋል። በተወሰደው እርምጃ 17 የአሸባሪው ሸኔ አባላት ሲደመሰሱ 14 ሸኔ አባላት ከነ ሙሉ ትጥቃቸውም ተማርጓል። ሲናፐር፣ የክላሽ መሳሪያዎች፣ ጥይት፣ የእጅ ቦምብ፣ ሶላር፣ ጥሬ ገንዘብ እና በርካታ የክላሽ መጋዜኖች በቁጥጥር ስር መዋሉን አዛዡ ገልጿል። ዘጋቢ ሀብታም ገመቹ ነው። በተመሳሳይ በምዕራብ ሸዋ አመያ ወረዳ የሸብር ቡድኑ ከሱ ነቅሎ ለማጥፋት በማህበረሰቡ ላይ የሚያደርሰውን ዘርፋ እና እንግልትን ለማስቆም በሚደረገው ትግል ድል እያስመዘገበ ነው ሲሉ የረጅመንቷ ዋና አዛዥ ሻምበል ክልሌ ሀብተ ገብርኤል ተናግረዋል። በሸብር ቡድኑ ላይ በተወሰደ እርምጃ መትርየስ፣ ክላሽ፣ ኋላ ቀር መሳሪያዎች፣ ሽጉጥ፣ የእጅ ስልኮች እንዲሁም ተተኳሾችን በቁጥጥር ስር መዋል መቻሉን ገልጿል። ዘጋቢ ፍቃዱ አበራ ነው። የፌዴራል መከላከያ ሰራዊት ድረ ገጽ ላይ የተወሰደ።